አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ፣ ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናቸው? ከእኔ ጋር አልሐምዱሊላሂ ረቢል ዓለሚን። እንደምታዩት እንግዲህ ያው ቤጅንጃኑ እንደዚሁ ሆኖ ተሰርቷል ማለት ነው። በዚህ መልኩ በጣም ነው የሚጣፍጠው። ወላይ ነው የሚላችሁ። ጭራሽ ስጋና ዶሮ ምንም አያስፈልገውም። ወላይ ራሱ ስጋ ስጋ ነው የሚለው። በጣም ነው የሚጣፍጠው። እኔ አንዳንድ ጊዜ እንደዚህ ይላለሁ፣ እንዴ የኛ ሀገር አፈሩ ራሱ ያጣፍጣል መሰለኝ። ወላ ዘሮችን ምናምን ማለት ነው ከበለጠ እናንተ ሳውዲ ከምታቋቸው አታክልቶች በበለጠ ነው ጣዕማቸው እዚህ ከመጡ በኋላ ሲመረቱ የሚጣፍጡት ማለት ነው። ወላ በጣም ነው የሚጣፍጡት። ያው እንግዲህ ቤተሰቦችም እንግዲህ ቀርበው ይበላሉ። ኢንሻላ ያው ልጆቹ ግን ቤተሰቦች በጣም ነው የወደዱት። እናቴም አባቴም በጣም ጣፍጧቸዋል ማለት ነው። እንደውም ስጋ ስጋ ነው የሚለው ሁላ እያሉ ያሉ ነው የበሉት። ወላሂ ነው ምላችሁ። ግን ልጆቹ በተለይ ትንሹ ልጄ አራ ሴቷም ከፍ ያለች እንደዚህ ጥቁሩን የቤድንጃኑ ልጫዋ አይደለ እሱን እየለቀሙ የበሉት ማለት ነው። ቢስሚላ ወላሂ ልጆች እኮ ይገርማሉ። በቃ ጥቁር ነገር ካለበት እኔ ለምን እንደሆነ አላቅም። ቆሻሻ ነው የሚመስላቸው መሰለኝ። እየለቀሙ መጣል ነው ዳቦ እንደዚህ ምናምን በጥቁር አዝሙድ መጋገር አንችልም፣ በፍጹም በቃ አንበላም፣ ዝንቢቱ ምናምን ይላሉ ድረስ ማለት ነው ወላይ ላይ ያስቸግራሉ እንጂ በጣም ነው የሚጣፍጠው። እና ውዶች ወደ አሰራሩ እንሄዳለን። አሁን እንዴት እንደሰራው ታሳያችኋለሁኝ። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በመጀመሪያ እንደዚህ አድርጌ ቆራርጫዋለሁኝ ከዛ ከከታተፋችሁት በኋላ በማሰፈፊያ ታደርጉታላችሁ፣ በማጠንፈፊያ ማለት ነው። ለምን ይሄ ቤዝንጃኑ ውሃ የመቋጠር ባህሪ ስላለው እንዳይቋጥርባችሁ፣ ደረቅ እንዲል ዘይት ውስጥ ሲገባ እንዳይረጭባችሁ ማለት ነው። ከድንች ጋር ነው የምሰራው። ስለዚህ ሁለቱንም ነው የምጠብሰው ማለት ነው፣ ድንቹንም ቤዝንጃኑንም። ከከታተፍኩኝ በኋላ ዘይቱን አግዬ ማለት ነው። ልክ አሁን እንቺ እንዳስገባኋት አንዷን ፍሬ አስገባት እንደምታዩ ቶሎ ነው እንትን ያለው ቅይር ያላል፣ ማለት ነው። ከለሩ በደንብ መብሰል ዘይቱ ውስጥ ብዙ ሰዓት ቆይ የቆየ መንፈቅፈቅ የለበትም ዘይቱ የጋለው ዘይት ላይ ማስገባት አለባችሁ። ለምን መብሰል አይጠበቅበትም፣ ውስጡ ችግር የለውም። በኋላም በእንትኑ ስለሚበስል ማለት ነው። እና ሲሰራ ስለሚበስል በዘይቱ እንደዚህ ወደው ከጋለው ዘይት ላይ ያስገብታችሁ በደንብ መጥበስ አለባችሁ። ልክ እንደዚህ እስከሚሆን ድረስ ማለት ነው። ቶሎ እንደዚህ መሆን አለበት። ብዙም እዛው ላይ ከቆየ ንፍርቅ ነው የሚለው፣ አይደለም ከዘይት እንትን ስትሉት ስታወጡት ማለት ነው። እዛው ውስጥ እያለ ራሱ ይነፈርቅና እንደ ውሃ እንደ ማምጣት ይሆናል። እና አዱቺ እንደዛ አረጋችሁ ትጠብስቷላችሁ። ከዛ ደግሞ በጣጡሱን እንደዚህ ጠበስኩኝ ማለት ነው። አንዳንድ ጊዜ ያው መጀመሪያ ድንቻችሁን ድንቻችሁ መጥበስ አለባችሁ። ከዛ በኋላ ቀጥሎ ቤድንጃን መሆን አለበት እና ግን እኔ ያው ለአንድ አይነት ስራ ስለሆነ ሁለቱንም የፈለኩት ችግር የለውም። ከቤድንጃኑ ቀጥል ባስገባውም ማለት ይህ ነው። ድንቹን እና ምንም የሚይዘው ነገር የለም አብሮ ነው የሚሰራው። እና ድንቹ ደግሞ በዚህ መልኩ በስሎልኛል። ድንቹን ያው ቢበስል ጥሩ ነው። ውስጡ ለምን እዛ ጋር ቤንጃኑ ጋር እኩል እንዲመጣላችሁ ስትሰሩት በኋላ ከመቁሎ ጋር እና በስሏን። እንደምታዩት ድንቹ በጣም አሪፍ ሆኗል። ውስጡ ራሱ ብስል ነው ያለው። ይሄ እንደዚህ ራሱ ብትበሉት ያው እንደ ችብስ፣ የተጠበሰ ችብስ እንደዛ ነው የሚሆነው ማለት ነው። እና እንግዲህ ደግሞ ማቁላላት እንጀምራለን። ሽንኩርታችን ሽንኩርት በሚመጠን መልኩ በሰራችሁ በጠበሳችሁት ለጠበሳችሁት የሚመጥን ሽንኩርት ትከትፋላችሁ። ከዛ ዘይት ጨምራላችሁ። ከዛ በፊት አቁላልቻለሁኝ። በነገራችን ላይ ከመቅረጼ በፊት በደረቁ ሽንኩርቱን አብስየዋለሁኝ ማለት ነው። ሽንኩርቱን በደረቁ ጠበስ ጠበስ ካደረጋችሁ በኋላ ዘይት ነው የምታስገቡት። ከዛ በዘይቱ ደግሞ እንደዚህ በደንብ ጥብስ ታደርጉታላችሁ። ነጭ ሽንኩርት ጨምሩበት እና ከነጭ ሽንኩርቱ ጋራ ማሸት ጥብስ እንዲሌላችሁ ማለት ነው። ጣዕሙ በጣም ነው የሚጣፍጠው። በኋላ ይሄ ነጭ ሽንኩርቱ አብራችሁ ከጠበሳችሁት ከሽንኩርቱ ጋር ዘይቱ ጋር በጣም ነው የሚጣፍጠው። በኋላ አሪፍ ጣዕም ይኖረዋል ማለት ነው እና እንደዚህ አድርጌ ጥብስ አድርገዋለሁኝ። እንደምታዩት ያው እየከፈትኩ እየከደንኩ ነው ውዶችዬ፣ ቪዲዮ እንዳይረዝም ነው እንትን ያልኩላችሁ እንጂ ብዙ ሰዓት ፈጅቷልና፣ በጣም ጥብስ ነው ያደረግኩት። ከዛን እዚህ ጋር ቅመም ጨምራለሁኝ። የውጭ ቅመም ነው። እኔ በውጩ አይነት ያዘጋጀሁት ለሩዝ ብዬ ማለት ነው። እና ለውጭ ሩዝ አይነት ጣሙ ብታዩ ወላሂ ልክ ሳውዲ እዛ ሰብአ ባህራት እያልን የምንጠቀምበት አለ አይደለም? ለሩዝ ምናምን፣ ለሩዝ ቡካሪ ምናምን የምንጠቀምበት ማለት ነው። የዛ አይነት ቀማምሜ ፈጭቸው ነው ላቸዋለሁ። እሱን ይጨምራሉ። በጣም አሪፍ ቃና ነው ያለው። ሌላው ደግሞ የአረብን ምግብ ቢሆን የሚያጣፍጥ በርበሬያችን ማለት ነው። በርበሪያችን ግዴታ ነው። ሲጀመር እኔ አረቦቹ ቤት እያለው ራሱ ወላሂ ሴትዬ በርበሪ አንጭ ትለኝ ነበር እና ገዝቼ ወስዳለሁኝ። ማንኛውንም ምግብ ብንሰራ እንጨምር ነበር፣ ሩዝ ላይ ማለት ነው። በርበሪ በጣም ነው የሚያጣፍጠው፣ ደስ ይላል። እና በርበሪ ጨምር ያለሁኝ አንድ ማንኪያ ይሆናል። ከዛ ሙቆሀ ጠብ እያደረጋችሁ እንትንትል ትጠብሱታላችሁ፣ አሁንም ማለት ነው። በርበሬው ጥብስ እንዲልላችሁ እንደዚህ እየከፈትኩ እየከደንኩኝ ነው። እንደነገርኳችሁ ቪዲዮውን እያቆምኩት ነው በመሀል እንጂ ጥብስ እያለ ነው። እናንተም በደንብ ስታቁላሉት፣ ሲጀመር በጣም ነው አሪፍ ጣዕም፣ ነጭ ሽንኩርቱ ጋር መጨረሻ ላይ ስጋ ስጋ ሁላ ነው የሚላችሁ በጣም ነው የሚጣፍጠው። እና እንደዚህ እያደረግኩኝ እየከደንኩኝ እየከፈትኩኝ በጣም አቆላልቸዋለሁኝ። ከዚህ በኋላ ውሃውም የምትጨምሩት ካስገባችሁ በኋላ ነው፣ እየጠበሳችሁትን። ይሄ ግን እንደዚህ በተጠበሰው በደንብ በተቁላለው መቁሎ ላይ ነው የምትጨምሩት። ይሄንን የጠባበሳችሁትን ድንች እና ቤድንጃም ማለት ነው። እሱን እጨምራለሁኝ አሁን በደንብ አዋህደዋለሁኝ ከመቁሎ ጋራ በጣም አሪፍ ነው የሚሆነው። ሽታው ብታዩት ማለት ነው፣ እንዴት እንደ ሽታው እንደሚጣፍጥ በላይ ነው ምላችሁ። ያው እንግዲህ ይሄን ምላችሁ የምትወዱት ቤድንጃን ለምትወዱ ነው ያው፣ ለማትወዱ ዝም አይመቻችሁም። ብቻ ቤተሰቦች፣ እኔ አይተው የማያውቁትም በጣም ነው የወደዱት። ከዛ ውሃ ጠብ እያደረጋችሁ እየከደናችሁ፣ አሁንም ውቅ ውሃ ጠብ እያደረጋችሁ እየከደናችሁ እንደዚህ ይበስላል ማለት ነው። ብዙም ጊዜ አይፈጅም። ከዚህ በኋላ ማጂና ጨው ትጨምሩበታላችሁ። ከዚህ በኋላ እንዳይነፈርቅባችሁ በጣም እንትን እንዳይል እንዲታይ ማለት ነው የቤድንጃኑ ና የድንቹ መኖር እንዲታይ ለምን ከዚህ በላይ ካበሰላችሁ ጥፍት ነው የሚለው ራሱ እና እንዳይጠፋባችሁ እንደዚህ አድርጋችሁ ካበሰላችሁ በኋላ ከዛ ቃሪያችሁን ጨማምራችሁ ታውጡታላችሁ ሁሉ ነገር ከመጣጠናችሁ በኋላ በስከመጨረሻ ይህንን ይመስላል ሽታው የሚገርም ነው። ስትበሉትም በጣም ነው የሚጣፍጠው። ወላህን እንደነገርኳችሁ እኔ ነኝ የምወደው። ይሄንን እዛም በጣም ወደዋለሁኝ። በመግሉባም መስራት ትችላላችሁ። እዚህ ድጃጅ ስጋ ምናምን አያስፈልጋችሁም። ሲጀመር በጣም አሪፍ ነው፣ ይጣፍጣል። እኔ አገሩ የሚሆን እንደሆነ አላቅም። ከውጭ የመጡትን አታክልቶች መሬቱ ብቻ ያጣፍጣቸዋል ብዬ ነው ማስበው። እንደነገርኳችሁ እና ውዶች ይሄንን ይመስላል። በጣም ነው የሚጣፍጠው። ከውጭ ስትመጡ ኢትዮጵያ ገዝታችሁም ሆነ አልመታችሁ እናንተ ሰርታችሁ ትሞክሩታላችሁ። በጣም ነው የሚጣፍጠው። እንኳን እናንተ አይደለም ቤተሰቦቻችሁ በጣም ነው የሚወዱት። አሁን እኔ ስለ ቤድንጃ ምናምን አያውቁም የኔ ቤተሰቦች፣ እኔ ነው የማውቀው። አቀመስኳቸው፣ ግን ስጋ ስጋ ነው የሚለው እያሉ ነው የበሉት ማለት ነው። ውዱች ይሄ ያው ልጆቼ እንደነገርኳችሁ እየለቀሙ ነው የበሉት ጥቁሩን ነገር እንጂ ሌሎቹ ተመችቶቸዋል። እኔም በጣም ተመችቶኛል። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ፣ ከውጭ ስትመጡ እንድትሞክሩት። ይህን ይመስል ነበር የዛሬ ቪዲዮ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።